እንደምን አላችሁ? የተወደዳችሁ አላዛር ነኝ። ያደመጣችሁን ስለሆነ በጣም አመሰግናለሁ። ጥቂት ስለ ማንቸስተር ሲቲ እናንሳ። የጓርዲዮላ ቡድን በትልቅ አብዮት ውስጥ ያለ ነው። በጣም ብዙ ለውጦች እያደረገ ነው። እንዲያውም በዝውውር ባለፉት ሁለት የዝውውር ገበያዎች ባለፈው በጃንዋሪ የዝውውር ገበያና አሁን በዚህኛው ገና በይፋ እንኳን ለፕሪሚየር ሊግ ክለቦች ክፍት ባልሆነው በዓለም የክለቦች ዋንጫ ብቻ የሚሳተፉ ክለቦች በተሳተፉበት የአስር ቀን የዝውውር ጊዜ ብቻ ማንቸስተር ሲቲ ለዘጠኝ ተጫዋቾች 346 ሚሊዮን ዩሮ አውጥቷል። የአቡዳቢ ሰዎች የሆኑት የማንቸስተር ሲቲ ባለቤቶች በ2008 ክለቡን ከገዙበት ጊዜ ወዲህ እንዲህ በአጭር ጊዜ ማንቸስተር ሲቲን ያህል ገንዘብ አውጥቶ አያውቅም። ገና ደግሞ የዝውውር ገበያው ክፍት ሆኖ ለተጨማሪ ሁለት ወር ተኩል ስለሚቆይ ሲቲ ተጨማሪ ዝውሮች ሲፈጽም ልናይ እንችላለን። ስለዚህ የመልሶ ግንባታው የቤት ስራ ገና አልተጠናቀቀም። አንዳንድ ሰዎች እንደ 2017 የፔዤ ዝውሮች አድርገው ይቆጥሩታል። ኔይማርን እና ኪሊያን እምባፔን እንዳስፈረሙበት አይነት ኔይማር እና ኪሊያን እምባፔ ሱፐር ስታሮች ናቸው። በተለይ ያኔ ኔይማር ሱፐርስታር ነበር። እምባፔም ወደ ኮከብነት ወደ ስታርደም እየተወረወረ የነበረ ነው። ነገር ግን ለሁለቱ ተጫዋቾች ብቻ ወደ አራት መቶ ሚሊዮን ዩሮ ገደማ አውጥቷል። አሁን ማንቸስተር ሲቲ አዲስ ቡድን ነው እየገነባ ያለው። የሚቆዩ ተጫዋቾች አሉ ወይም የወደፊቱ ቡድን መሰረቶች ሆነው የሚቀጥሉ ተጫዋቾች አሉ፣ ግቫርዲዮል፣ ሃላንድ፣ ፊልፎደን አይነት ተጫዋቾች። ነገር ግን ከነዚህ በተጨማሪ አዳዲሶቹ የበለጠ ጎላ ያለ ሚና የሚኖራቸው ይመስላል። ማርሙሽ፣ ሼርኪ፣ አያት ኑሪ፣ ራይንደርስ እነዚህ በተለይ በአብዛኛው በመጀመሪያ አሰላለፍ ሲጫወቱ የምናያቸው አይነት ተጫዋቾች ናቸው። የትውልድ ሽግግርም እያደረገ ያለ ነው። እንደሚታወቀው ኬቨን ደ ብሮይነ ለቋል፣ ወደ ናፖሊ መጓዙን አውቀናል። ካይል ዎከርም ባለፈው ወደ ኤሲ ሚላን በውሰት ተጉዟል። የውሰት ቆይታውን አጠናቆ ቢመለስም ግን በዓለም የክለቦች ዋንጫ የሲቲ ስኳድ ውስጥ አልተያዘም። ስለዚህ ክለብ መፈለግ አለበት። ጃክ ግሪሊሽን በተመሳሳይ እሱም በዚሁ ክረምት መልቀቁ የሚቀር አይመስልም ሰሞኑን ኢልካይ ጉንድዋንን ለማስፈረም ጋላታ ሳራይ ብርቱ ፍላጎት አለው ዝውውሩም ሊፈጸም ይችላል ሲባል ነበር። ስለዚህ በፕሌይንግ ስኳዱ ላይ ብዙ ለውጥ እየተደረገ ነው። ባለፈው የጥሬ የተጫዋቾች የዝውውር ገበያ ላይ ከማርሙሽ ባሻገር አቡኮዲር ኩዣኖቭ፣ ቪቶር ራይስ አይነት ተጫዋቾችን አምጥቷል፣ እና ኒኮ ጎንዛሌዝም ከፖርቶ የመጣው በዚያው ተመሳሳይ ክረምት ነው። አስቀድሞ የተፈጸመ ዝውውርም ቢሆን የክላውዲዮ ኤቼቬሪ ቡድኑን መቀላቀልም ይፋ የሆነው ባለፈው ጥር ነበር። ከሪቨር ፕሌት የውሰት ቆይታው ከተመለሰ በኋላ ማለት ነው። ነገር ግን ማንቸስተር ሲቲ አብዮት እያደረገ ያለው በቡድን ስብስብ ውስጥ እና በተጫዋቾቹ ላይ ብቻ አይደለም። ምናልባት የአይዲዮሎጂ ሺፍትም እያደረገ ሳይሆን አይቀርም በመጠኑ። ምክንያቱም ታስታውሱ እንደሆነ ባለፈው ጃንዋሪ ከአንድ ጨዋታ መጠናቀቅ በኋላ ጓርዲዮላ ሲናገር፣ የዚህ ዘመን እግር ኳስ ወይም ሞደርን ፉትቦል የቦርንመዝ የኒውካስል የብራይተን የሊቨርፑል መንገድ እንጂ የፖዚሽናል አጫወት አይደለም እሚል አስተያየት ሰጥቷል። የፖዚሽናል አጫወት ደግሞ ባለፉት 20 ዓመታት ጓርዲዮላ በየሄደበት ሊጎቹን ዶሚኔት ሲያደርግ በአውሮፓ እግር ኳስም ብዙ የሚደነቅ ጥራት ያለውን እግር ኳስ የሚጫወት ቡድን ሲገነባ የሱ ቡድን የተገነባበት የጨዋታ እሴት ነው የነበረው። ወይጎ ደ ፖሴሲዮን የሚሉት ወይም ፖዚሽናል ፕሌ የሚሉት እሱ ግን ሞደርን ፉትቦል የፖዚሽነል ፉትቦል አይደለም ብሎ ተናግሯል። ስለዚህ በአንድ በኩል የጨዋታ ስልት ለውጥም ሲደረግ ልናይ እንችላለን። አሁን በኮቺንግ ስታፉ በኩል ብዙ ለውጥ እያደረገ ነው። ዋንማ ሊዮ፣ የኒጎ ዶሚኒጌዝ እና ካርሎስ ቪሰንስ የሚባሉት የእሱ የአሰልጣኝ ቡድን አባላት ለቀው በነሱ ፈንታ የሊቨርፑል የክሎፕ ስታፍ አባላት የሆኑትን ሁለት ሰዎች አምጥቷል። አንደኛው ፔፕ ላይንደርስ ናቸው። ፓይፕ ላይንደርስ ደግሞ በጣም ከፍ ያለ ተጽዕኖ የነበራቸው የገገን ፕሬሲንግ እንዲሰራ ቁልፍ ሰው የነበሩ ኢንቴንሲቲ የሚል መጽሐፍ የጻፉ ከክሎፕ ከሊቨርፑል መልቀቅ በኋላም በስኬትም ባይሆን ወደ ላይፕዚሽ የሄዱና ለላይፕዚሽን በፈረሙ ጊዜ ያንን የላይፕዚሽን የሬድ ቦል የራኒካዊ የጨዋታ መንገድ ለማስቀጠል እንደተመረጡ ሰው ተደርገው ነበር የታዩት። አጓርዲዮላ እሳቸውን ማምጣቱ ቀላል መልእክት አይደለም። እሳቸውን ብቻ ሳይሆን ሌላም የሊቨርፑል የክሎፕ የስታፍ አባል የነበሩ ፍሬንች የሚባሉም ሰው አምጥቷል። 13 ዓመት በሊቨርፑል የሰሩ ናቸው። ስለዚህ ብዙ አክቲቪቲ አለ። በፕሌይንግ ስኳዱ ላይ የስኳድ ምንድነው እነሱ እንደሚሉት ሪቡት። ከፍ ያለ ስም የነበራቸው ባለፉት 10 ዓመታት ለሲቲ ስኬት በጣም ትልቅ ውለታ የዋሉ ትልቅ ጥቅም የሰጡ ተጫዋቾችን ለቆ ነው። አግሬሲቭ የሆነ የተጫዋቾች ሪክሩትመንት እያደረገ ያለው ስለዚህ ሪቡት እንበለው ሪኢንጂነሪንግ እንበለው ብቻ ሲቲ ብዙ ለውጦች እያደረገ ነው። በዚህ ክረምት ብዙ ገንዘብ የወጣበት ተጫዋች ቲያኒ ራይንደርስ የሚባለው ተጫዋች ነው። የ26 ዓመት ልጅ ነው። የሴሪ አ ዓመቱ ምርጥ አማካይ ተብሎ ተመርጧል። ከሁሉም በአምስት የአውሮፓ ሊጎች ከተጫወቱ አማካዮች መካከል ብዙ ጎሎች ያስቆጠረው እሱን 15 ጎሎች ያስቆጥሯል። ስለዚህ ልክ ድሮ ጉንዶዋን ያደርግ የነበረው ነገር ማድረግ የሚችል ጎሎች አስቆጣሪ አማካይ የሆነ ግን ደግሞ በጣም ጥሩ የቦል ሰርኩሌሽን ያለው ነው። ምክንያቱም 87 ፐርሰንት ኳስ የማቀበል ስኬት ያለው ኬቨን ደብሮይነን ሲያደንቅ ያደገ እና ፍራንክ ራያ ካርት የቀድሞ የሚላን እና የሆላንድ ብሔራዊ ቡድን ኮከብ ከጓርዲዮላ መምጣትን በፊት የባርሰሎና አሰልጣኝ የነበረው ሰው ከዓለማችን ምርጥ አማካዮች መካከል አንዱ ይሆናል ብሎ ያደነቀው ነው። ራያን ሸርኪ 21 ዓመቱ ነው። 36 ሚሊዮን ፓውንድ ከፍሎበታል። አዲሱ ኔቢል ፌኪር፣ አዲሱ ሐተም ቤናርፋ የሚባል በመጨረሻ ሁል ጊዜም እንዳለው የሚታወቅ ክህሎቱን በወጥነት ካሳየበት የውድድር ዘመን በኋላ ወደ ሲቲ የመጣ በ44 ጨዋታዎች 32 የጎል አስተዋጽኦ ኮንትሪቢሽን የነበረው 12 ጎሎች ያስቆጠረ 20 ሲስቶች ያስመዘገበ እና እሱ ደግሞ በሊገ የምርጡ ድሪብለርነት እና የምርጡ ፓሰርነት ሽልማት የተቀበለ ከኬቨን ደብሮይነ መልቀቅ በኋላ ሲቲ ሊኖርበት የሚችልን የመፍጠር እጥረት እንዲቀርፎ የታሰቡ ሁለት ተጫዋቾች ናቸው። ሁለቱም ጎል አስቆጣሪዎች፣ ፓሰሮች፣ ድሪብለሮች ስለሆኑ የራያድ ኤት ኑሪ ዝውር ደግሞ ባለፈው ከዚህ ዝውር ጋር ጥቂት እንዳነሳ ነው፣ ሲቲ በጓርዲዮላ አሰልጣኝነት ስር ስፔሻሊስት የግራ መስመር ተከላካይ ሲያስፈርም ለሁለተኛ ጊዜ ብቻ ነው። የግራ መስመር ተከላካይ አድርጎ የተጠቀመባቸውን ተጫዋቾች በሙሉ ካያችሁ መጀመሪያ ሲመጡ ወይም የቦታ ፕሮፋይላቸው የግራ መስመር ተከላካይነት አይደለም፣ ከቤንጃሚን ሜንዲ በስተቀር ቤንጃማው ሜንዲ 17 ላይ ከሞናኮ ሲፈርም እሱ ብቻ ነው ስፔሻሊስት የግራ መስመር ተከላካይ። ምክንያቱም ከዛ በኋላ እዛ ቦታ ላይ የተጫወቱትን ሌሎች ተጫዋቾች ብታዩ ለምሳሌ ኦሌክሳንድር ዚንቼንኮ አማካይ ሆኖ ነው የመጣው። ፋቢያን ዴልፍ አማካይ ሆኖ ነው የመጣው። ጆ ካንሴሎ የቀኝ መስመር ተከላካይ ነው። ዮሽኮ ግቫርዲዮል የመሃል ተከላካይ ነው። የውድድር ዘመኑ እያበቃ በነበረበት ጊዜ እንኳን በዚህ በተጠናቀቀው የውድድር ዘመን የተጠቀመበት ኒኮ ኦራይሊ በሲቲ አካዳሚ ይሁን ጓርዲዮላ ራሱ በኮሚኒቲ ሺልድ ሲቲ ዩናይትድን በገጠመ ጊዜ የውድድር ዘመኑ ሲጀመር እንዳሰለፈው አስር ቁጥር ወይም የአጥቂ አማካይ ሆኖ የሚጫወት ተጫዋች ነው። ስለዚህ እነዚህ ሁሉ ስፔሻሊስት ፉልባኮች አይደሉም። አሁን ግን በመጨረሻ በእርግጥ ወልቭስ በ3421 ስለነበር ይጫወት የነበረው ፉልባክ ሙሉ ለሙሉ የተሟላ መግለጫው ላይሆን ይችላል ዊንግ ባክ ሆኖ ስለሆነ የሚጫወተው ግን ሲቲ የሚጫወተው በአራት ተከላካዮች ስለሆነ ለመስመር ተከላካይነት የመጣ ስፔሻሊስት ፉልባክ ነው ማለት ይቻላል። ባለፈው ጥር ሁለቱ ወጣት ተከላካዮች ኩዣኖቭ እና ቪቶር ራይሽ ሲፈርም ሁለቱም አንደኛው የረጅም ጊዜ የጆን ስቶንስ ተተኪ ተደርጎ የሚታይ ቪቶር ራይሽ አሁን 30 ሚሊዮን ዩሮ ፓውንድ የወጣበት ነው፣ ከፓልሜራስ የመጣው ተጫዋች ልክ እንደ ጆን ስቶንስ አይነት ሞደርን ኳስ የሚጫወት የመሀል ተከላካይ ነው። ኩዣኖቭ ደግሞ አግሬሲቭ የመሀል ተከላካይ ነው። ስለዚህ እነዚህም ተጫዋቾች ቁመት፣ አትሌቲሲዝም ለወደፊቱ ለረጅም ጊዜ የማገልገል ፖቴንሻል ያላቸው ተጫዋቾች ናቸው። ኒኮ ጎንዛሌስ 50 ሚሊዮን ፓውንድ ወጥቶበት ከፖርቶ የመጣው ተጫዋች በተለያዩ ሚናዎች መጫወት የሚችል ከሮድሪ ጋም በሮድሪ ቦታም መጫወት የሚችል ተጫዋች ተደርጎ የሚታይ ራሱም የሆነ ጊዜ ሚኒ ሮድሪ ወይም ትንሹ ሮድሪ ብሎ የጠቀሰው ተጫዋች ነበር። ጥር ላይ ብቻ 200 ሚሊዮን ፓውንድ ነበር እንግዲህ ሲቲ ያወጣው። ያው እድሳት እንደሚፈልግ ግልጽ ነበር። ካልዱን አል ሙባረክ የማንቸስተር ሲቲ ሊቀመንበር እራሳቸው ያው እንደሚያደርጉት የውድድር ዘመን ከተጠናቀቀ በኋላ ከክለቡ ዊንሃውስ ሚዲያ ጋር ቃለ ምልልስ ያደርጋሉ እና ያለፈውን ክረምት የዛሬ ዓመት ተጫዋቾች አለማዘዋወራቸውን ስህተት ነበር ብለውታል። እና ምንም ጥያቄ የለውም፣ ቆፍጠን ብለን ነው ወደ ዝውውር ገበያ የምንገባው ብለው ተናግረው ነበር። ይህንን ነው እያደረጉ ያሉት። በተለይ ደግሞ ምንም እንኳ አንዳንዱ የማንቸስተር ሲቲ የዚህ የውድድር ዘመን ድክመት ይሄ ነው ተብሎ በአንድ ማብራሪያ ለመጠቅለል ቢያስቸግርም ለምሳሌ ሮድሪ መጎዳት፣ የመሀል ተከላካዮቹን በውድድር ዘመን አብዛኛው ጊዜ በተሟላ ጤንነት ላይ አለማግኘቱ፣ የቡድኑ የሳይክል መጠናቀቅ፣ የብዙዎቹ ተጫዋቾች በአንድ ጊዜ በእድሜ መግፋት ይህንን የመሳሰሉት ነገሮች ሰበብ ሆነው ሊቀርቡ ይችላሉ። በእርግጥ ነገር ግን አንዱም የሚያረካ አይደለም። አንዳንዶቹ ኮላፕሶች በፍጹም ያልጠበቅናቸው ስለነበሩ ይህኛው ክረምት ሲመጣ ሲቲ ኮስተር ብሎ ወደ ገበያ እንደሚገባ እናውቅ ነበር። ያለፈው ክረምት ላይ ጓርዲዮላ ራሱ ነው ብዙ ዝውውር እንዳናደርግ ያከላከልኩት የሚል አስተያየት ሰጥቷል። ሳቪኞን እና ኤልካይ ጉንደዋንን መልሰው ከባርሴሎና ነበር የወሰዱት። ሳቪኞም ለረጅም ጊዜ ወደ ሲቲ እንደሚመለስ የምናውቀው ከውሰት እንደመጣ አይነት ተጫዋች ነው፣ ምክንያቱም የሲቲ ፉትቦል ግሩፕ አባል በሆነ ክለብ ውስጥ ነው የነበረው ተጫዋቹ። ነገር ግን እነዚህ ተጫዋቾች አሁን ሲመጡ እንዳልኩት ራይንደርስ፣ ወርክሬት ክሬቲቪቲ፣ ፓሲንግ፣ ጎል ማስቆጠር፣ ሼርኪ ፍሌር፣ ሶስተኛ ሜዳ ክፍል ፓስ ማረግ አብዶ ሰርቶ የጎል እድሎች መፍጠር የሚችል ማርሙሽ፣ በተለያዩ ቦታዎች ላይ መጫወት የሚያስችል ከሀላንድ ጋርም ካልሆነ በግራው በኩል አንዳንድ ጊዜ ሀላንድ በማይኖር ጊዜ ብቸኛው አጥቂ ሆኖ መጫወት የሚችል የተለያየ አይነት የታክቲክ ተለዋዋጭነትን ለመስጠት የሚያስችሉ ደግሞ የስኳዱን ስፋትና ጥልቀት የሚጨምሩ የቡድኑን የእድሜ ፕሮፋይል ዝቅ የሚያደርጉ ፈራሚዎች ናቸው። ስለዚህ ምንም ጥያቄ የለውም፣ አብዛኞቹ ዝውውሮች ሲቲ ማስተላለፍ የፈለገውን ስቴትመንት የሚያሳዩ ናቸው። ወደ አዲስ የቡድን ግንባታ መጓዙንም የሚያሳዩ ናቸው። ግን ለውጡ ሆሊስቲክ ነው። አንዳንዶች 2017 ላይ የነበረውን ወቅት ይመስላል ይላሉ። ጓርዲዮላ የሲቲ አሰልጣኝ ሆኖ አንድ አመት እንደቆየ ገደማ የተፈጸሙ አንዳንድ ዝውውሮች ነበሩ። ለምሳሌ ልክ እንደመጣ ለእሱ የቡድን ስብስብ የማይሆኑ ተጫዋቾችን ሸኘ። ቦኒን፣ ኤናቸውን፣ ሳሚር ናዝሪን፣ ኮላሮቭን ራሱ አምጥቶት የነበረውን ግን ያልተሳካለትን በሲቲ የመጀመሪያው ፈራሚው የነበረውን ኖሊቶን አስወጣ። ከዚያ ጥቂት ቆይቶ ደግሞ እንደ ጋይል ክሊሺ ሳኛ ካባየሮ ዛባሌታ ሄሱስ ናቫስ ፌርናንዶ አይነቶቹንም ተጫዋቾች ሸኘ። ለእሱ የጨዋታ ስታይል የማይሆነውን ጆኸርትንም እንደዚሁ በውሰት ሰጠው እና ሙሉ ለሙሉ ክሊር አውት ማድረግ ጀመረ፣ የተወሰኑ አስፈላጊ ተጫዋቾችን በማስቀረት። ከዚያ በኋላ ነው እንግዲህ ቤርናርዶ ሲልቫን ቤንጃሚን ሜንዲን ካይል ዎከርን ኤደርሰንን ጆን ስቶንስን ጉንዶዋንን፣ ሌሮይዛኔን ጋብሪኤል ጄሱስን፣ ዳኒሎን ጥቂት ቆይቶ አሜሪክ ላፖርትን ያመጣው እና በወቅቱ የነበረው አንደኛው ኮንሰርን፣ ብዙዎቹ ተጫዋቾች በእድሜ ገፍተው ነበር። ለምሳሌ ወደ ሲቲ ሲመጣ በቀኝ በኩል ያሉት ሁለት የመስመር ተከላካዮች ፓብሎ ዛባሌታና ባካሪ ሳኛ፣ በግራ በኩል የነበሩት ሁለት ተከላካዮች ጋኤል ክሊሺና አሌክዛንደር ኮላሮቭ እነዚህ ሁሉ 32 ዓመትና ከዛ በላይ ስለነበሩ ሲቲ የግድ ሪቡት ማድረግ ነበረበት እና የእድሜ ፕሮፋይሉንም ማውረድ ያስፈልገው ነበር። ያን ጊዜ ብዙዎቹ ተጫዋቾች በተመሳሳይ ጊዜ በእድሜ ገፍተው ስለነበር በተለይ በስፔሲፊክ ዲፓርትመንቶች ላይ በእድሜ ገፍተው ስለነበር፣ አሁን ሲቲ እንዲህ አይነት ተመሳሳይ ችግር በተለይ በአማካይ ቦታ ላይ ገጥሞታል። ኢልካይ ጉንዶዋን፣ ኬቨን ደብሮይነ፣ በርናርዶ ሲልቫ፣ ማቴዎ ኮቫቺች እነዚህ ሁሉ 30ና ከዛ በላይ ስለነበር እድሜያቸው በተመሳሳይ ጊዜ ነው በእድሜ የገፉት። አማካይ ክፍል ላይ ቡድኑ ኤነርጂ አልነበረውም ወይም እንግሊዞቹ እንደሚሉት ሌግ አልነበራቸውም። ስለዚህ አሁን አንዳንዶቹ ዝውውሮች፣ ለምሳሌ ማርሙሽ ሲመጣ 25 ዓመቱ ነበር፣ ጎንዛሌዝ 23 ዓመቱ፣ ጉዣኖቭ 20 ዓመቱ፣ ቪቶር ራይሽ 19 ዓመታቸው ሆኖ ነው የፈረሙት። በዚህኛው የዝውውር ገበያም ያመጧቸው ተጫዋቾች ሁሉ ከ26 ዓመት በታች ናቸው። ትልቁ በእድሜ ቲያኒ ራይንደርስ ነው፣ 26 ዓመት። ራያን ሼርኪ 21 ዓመት እና ራያን አይት ኑሪ 24 ዓመቱ ነው። ስቬርን ያፓን የሚባል በብዙ ሌሎች እንግሊዝ እና የአውሮፓ ክለቦች የሚፈለግ ኖርዌይ ተጫዋች ማምጥተዋል ከሮዘንበርግ እሱ ደግሞ 18 ዓመቱ ነው። በእርግጥ በውሰት ይሰጡታል አስቶንቪላ ይልቁን፣ አርስናል ይሄ አዲሱ ማርቲን ኦደጋርት የሚባለውን ተጫዋች ለማስፈረም ብርቱ ፍላጎት እንደነበራቸው እናውቃለን። ይሄ የወደፊቱ ተጫዋች ሊባል ይችላል። እና ጓርዲዮላ አሁን አዲስ የቡድን ግንባታ ውስጥ ነው የገባው እና እንዳልነሳሁት ደግሞ ያመጣቸው አሰልጣኞች ፔፕ ሊንደርስ እና ጄምስ ፍሬንች፣ እነዚህ አሰልጣኞች አንደኛው በእርግጥ የቆመ ኳስ አሰልጣኝ ሆነው እንዲሰሩ የመጡ ናቸው እና የሚታሰበው ራሱ ከዚህ በፊትም ሞደርን ፉትቦል ፖዚሽናል መሆኑ አብቅቷል ማለቱን ተከትሎ ምናልባት የበለጠ እንደጠቀሳቸው አይነት ቡድኖች የጨዋታ ስታይልን ሊመርጥ ነው ወይ የሚል አስተያየት እንዲሰጥ የሚያደርግ ነው። እንዲያውም ከክሎፕ ጋር በስልክ ሁሉ ተነጋግሯል ተብሏል። እነዚህ ከክሎፕ ጋር አብሮ የሰሩ የኮችንግ ስታፍ አባላትን ለማምጣት በወሰነ ጊዜ እና በሚቀጥለው የውድድር ዘመን የምናያቸው የጨዋታ ስታይል ለውጦችም ሊሆኑ ይችላሉ። ያው እንደሚታወቀው አንድ ሰው ሲጽፍም እንዳየሁት የአሰልጣኝ ቡድን አባላትን መለወጥ አንድ ችሎታ ነው። መርጦም ባይሆን ለምሳሌ ከዚህ በፊት ዶሚኒክ ቶረንት ወይም ሚኬል አርቴታ ወይም ሩዶልፎ ቦሬል ወይ ኤንዞ ማሬስካ ወይ ሌሎቹም ሲለቁ ከጓርዲዮላ ጋር በመስራታቸው ምክንያት የጓርዲዮላን የሚመስል ቡድን እንዲሰሩላቸው ሌሎች ቡድኖች ስለሚፈልጉ ይወስዷቸዋል። ጓርዲዮላ መልቀቅ ፈልጎ አይደለም። ነገር ግን እነዚህ ሰዎች መልቀቃቸው የራሱ አንድ ጥቅም አለ፣ እንደገና ሌላ አይነት ሀሳብ ያለው ሰው እንዲመጣ ጓርዲዮላ እና ማንቸስተር ሲቲ በአጫወትም ኢቮልቭ እንዲያደርጉ አዲስ ድምፅም እንዲሰማ እድል ይሰጣል ስለዚህ ለምሳሌ ዋንማ ሊዮ ያላቸው የአሰልጣኝነት እምነት እና የፔፕ ሊንደርስ በጣም የተለያየ ነው ስለዚህ ይሄ በራሱ ሲቲን ፕሮግረስ እንዲያደርግ ያደርገዋል ሌላ አይነት የጨዋታ ኤለመንቶችን እንዲጨምር ያስችለዋል አሌክስ ፈርጉሰን ከዚህ በፊት እንደዛ ነበሩ በማንቸስተር ዩናይትድ የተለያዩ አይነት አሰልጣኞች ናቸው የነበሯቸው ብሪያን ኪድ ስቲቭ ማክላረን፣ ቫልተር ስሚዝ፣ ካርሎስ ኬሮዥ፣ ሬኔ ሞልስቴን እንደገና ኬሮዥ ተመልሰው መጥተው ብዙ ምክትሎች ነበሯቸው ወይ ማይክ ፌላን፣ ሁሉም የተለያየ ታይፕ ነበራቸው። እነዚህ አሰልጣኞች ማንቸስተር ዩናይትድ በየጊዜው በወቅቱ ያለውን እግር ኳስ የነበረውን እግር ኳስ አዳፕት እንዲያደርግ እድል ሰጥተውታል። ምክንያቱም ፈርጉሰን እንደ ጓርዲዮላም አልነበሩም። ፈርጉሰን የትሬኒንግ ግራውንድ አሰልጣኝ አልነበሩም እንደሚታወቀው የበለጠ ማኔጀሪያል ስታይል ያላቸውና ልምምዶችን ለምክትሎቻቸው ዴሌጌት የሚያደርጉ ልምምዶች በአብዛኛው በምክትሎቹ እንዲሰራ የሚያደርጉ አሰልጣኝ የነበሩት በተለይ መጨረሻዎቹን 10-15 ዓመታት አክቲቭ አሰልጣኝ አልነበሩም። ስለዚህ በጣም ጥሩ ምክትል ያስፈልጋቸው ነበር። ግን የአሌክስ ፈርጉሳን አንደኛው ኳሊቲ ደግሞ አዳፕታቢሊቲ በየጊዜው ኢቮልቭ የሚያደርግ ቡድን መሆኑ ነው። ይህ በምክትል አሰልጣኞቹም ይስተዋላል። ስለዚህ ሲቲ የቡድን ለውጥ የተጫዋቾች መምጣትና መሄድ ብቻ ሳይሆን እንዳለ ነው ለውጥ እያደረገ ያለ። እሱ ብቻ ሳይሆን በቦርድሩምም የቺኪ ቤገሪስታይን መልቀቅ ታውቋል። እንደሚታወቀው ባለፈው የውድድር ዘመን መሀል ላይ ነበር የሰማ ነው። ቺኪ ቤገሪስታይን ይህንን ትራንዚሽን ካገዘ በኋላ ነው በሚቀጥለው ሴፕቴምበር የሚለቀው። ነገር ግን ለወደፊቱ የማንቸስተር ሲቲ የስፖርት ዳይሬክተር ሆኖ የሚሰራው አሁን የሚፈጸሙት ዝውውሮች ፎቶግራፍ ሲደረጉ አብሮ ፎቶ ሲነሳ የምናየው የቀድሞ የስፖርቲንግ ሊዝበን የስፖርት ዳይሬክተር በፕሪሚየር ሊግ ኒውካስል የመጫወት ታሪክ ያለው ሁጎ ቫያና ነው። ስለዚህ በሲቲ ቤት የምናየው ለውጥ ሁለመናዊ ለውጥ ይመስላል። የጨዋታ ስልት ለውጥ በመጠኑ ሊኖር ይችላል። እንግዲህ ጓርዲዮላ ጓርዲዮላ ያሰኙትን የጨዋታ መርሆች ይተዋል እያልኩ አይደለም። ሌሎቹን ባህሪያት ግን ቡድን ውስጥ ሊያካትት ኢንኮርፖሬት ሊያደርግ ይችላል ብሎ መገመት ይቻላል። ራሱ ከዚህ በፊት ከሰጡ አስተያየት እና ከመረጣቸው ምክትሎች አይነት በመነሳት ከዛ ደግሞ የስፖርት ዳይሬክተር ለውጥ እንዳልኩት አዲስ የምልመላ አካሄድን ሊያመጣ የሚችል ነው። እሱም የቼኪ ቤገሪስታይን የስካውቲንግ መንገድ እና የኡጎቫያና ልዩነት ሊኖረው ስለሚችል፣ ስለዚህ ይሄኛው በጣም ቁልፍ ጊዜ ነው። ለጓርዲዮላም እንደ አሰልጣኝነት እንዲህ አይነት ሪቢልድ ውስጥ አልፎ አላየ ነው። በባርሴሎና እንደምታውቁት አራት ዓመት በባየር ሚኒክ ሶስት ዓመት ብቻ ነበር የሰራው። በሲቲ ዘለግ ያለ ጊዜ ዘጠኝ ዓመት ቆይቷል። ነገር ግን ልክ እንደዚህ አይነት ትልቅ እንደገና ቡድን የመገንባት ፕሮጀክት ውስጥ አልነበረም። ስለዚህ እንደ አሰልጣኝነትም ለሱ አዲስ ቴሪቶሪ ነው አዲስ ቀጠና ነው። እሱም እንግዲህ ከዚህ በኋላ ሁለት ዓመት ነው ከበዛ የሚቆየው ራሱ እንደተናገረው። ከዛ በፊት እንግዲህ አንድ አሸናፊ ቡድን ገንብቶ መልቀቅ ይፈልጋል። ያንን በማድረግ መንገድ ላይ ነው ያለው። ስለዚህ ዝውውሮቹንም ቶሎ ቶሎ እያጠናቀቀ ያለው እና የአዳዲሶቹን ተጫዋቾች በሲቲ ሊኖራቸው የሚችልን አገልግሎት ብዙ መጠበቅ ሳያስፈልገን በዚህ በዩናይትድ ስቴትስ በሚደረገው የዓለም የክለቦች ዋንጫ ላይ እናያለን ማለት ነው። ስለዚህ በሲቲ ቤት ውስጥ ትልቅ አብዮት ተቀጣጥሏል ማለት ይቻላል።